በዚህ ሰይጣን የተነሳ ንብረታቸውን ውድም አድርጎባቸው፣ አባቶ ራሱን እንዳጠፋ ወይ መስፍንም ሊሆን ይችላል፣ ማን ይታወቃል? ዙሮም ቀረም ዛሬ እንግዲህ የነሱ ዛሬ የናቲ ደስታ ነው። ናቲን እጃቸው ላይ ስላስገቡት እግዚአብሔርን፣ እኔ ቃል የለኝም። በጣም ደስ ብሎኛል። በጣም እጅግ በጣም ድካማቸው ልፋታቸው ው ዘላለም እግዚአብሔርን ለዘላለም ምን ይሳነዋል? እውነት እግዚአብሔር ከነ ስሙ ዘላለም። እግዚአብሔር እንደ ወድሜ ዘመንህን እግዚአብሔር አምላክ ክፉ ነገር አይንካህ። ወጥመድ ይሆናል እኮ እየተባለ ራሱ ምንም ነገር ሳያሳስበው እንግዲህ ወንድማችን እንግዲህ ይሄ ሰይጣን የተባለ ሰውዬ መስፍን ናቲን እነሱ እየደረሱበት እንደሆነ ስለሚያቅ ከሀገር ለማውጣትም ወደ ገጠርም ሊወስዱት ሲሉ ነበር እንግዲህ ያው እንግዲህ የመስፍን ሁሉ ነገር ከነስራይን ወይም ልውል ከልውል ብዙ መረጃዎች መስፍን ወደ ውጭ እንዳይሄድ ሊሄድበት የነበረው ብዙ ወረ እንትኖቹ ከመስፍ ከልውል እጅ ናቸው። እንግዲህ ይሄ እሺ፣ ልጥልጥ ቤትም ሊያመልጥ አይችልም። አሁን ደግሞ የእሱ እጅ መያዝ ቀን ነው። የሱ ናቲ፣ እግዚአብሔር ይመስገን፣ ናቲ ተገኝቷል። ቀጣይ ደግሞ ማነው የሚያዘው? መስፍን ነው። ጠብቁ። ምክንያቱም ከአሁን በኋላ ከሀገርም የመውጣት እድል የለውም። ሁሉም ነገር ተዘጋግቶበታል። አሁን እጁን አምኖ መስጠት ብቻ ነው ያለበት። ይሄ ሽልጥልጥ ማለት ነው። ማኑ ግን እኔ እርሱ ገና እንትንሳይ የናቲ እንትንሳይ በስማ ፈስቅጡ እኔ እግዚአብሔርን ዛሬ በጣም ደስ ብሎኛል። እጅግ በጣም ማለት ነው። እንደ ደከሙ እንደ ያሁሉ ልፋታቸው አይታችኋል። ከገዳም እስከ ክፍለ ሀገር እስከንትን ዘላለምም ያው እንትናም በዚህ በኩል በጣም እየደከመ ነው። ልውል ብቻ እግዚአብሔር ይመስገን ስለ ሁሉም ነገር፣ እግዚአብሔር ይክበር ይመስገን። ለእግዚአብሔር ምን ይሳነዋል? ሳያመርጣቸው ከእጃቸው ስለገባ እግዚአብሔርን እኔ ቃል የለኝም። በጣም ዕድሜ ዘመናችሁን እግዚአብሔር ሁላችሁም መርቋቸው፣ ያው እየመረቃችኋቸውም ነው። በእናንተም ጸሎት ነው ናቲም የተገኘው ምንም ክፉ ነገር እንትን ሳይልባቸው እጃቸው ላይ ገብቷል። እግዚአብሔር ይመስገን። በህይወት ካሁን በኋላ ከእህቱ ጋር ተገናኝቶ ደግሞ ወይ መስማ አንፍስ ቅዱስ ግን እግዚአብሔር እውነት እውነትን የያዘ ሰው እኮ ወድቆ አይወድቅም። እንደው ምንም ምንም አለምንም እውነት ሁልጊዜም እውነት አሸናፊ ናት ይመስላል እንጂ ሰው እውነትን ይዘሽ የምትራመጁ ከሆነ በየትኛውም መንገድ ማንም ሰው ሊያሸንፍሽ ሊጥልሽ አይችልም። በቃ እውነት ያሸንፋል። ሰውዬው እንግዲህ የት አባቱ እንደሚገባ እንግዲህ የት የት የት ብሎ ይሄዳል። ከአሁንም በኋላ ሁሉም ነገር ወደ ውጭ የሚሄድበት ጭራሽ ናቲን ይዞ ሊወጣ ደፋር ወንድ ልጅ እንደ ወንዶች እኮ ወንድ ከሆነ ጀግና ነኝ ካለ እሱ በብር ብር እየሰጠን እንትንክ ነው እንጂ እንደ ወንድ ወቶ እኮ አይ እንትን አይልም በቃ እንደ ወንድ ኮስተር ብሎ እንትን አይልም በቃ ዝም ብሎ በዛ ይስለጠለጣል ሽልጥልጥ የወንድ አሞት የሌለው አልጫ ሴት ትሻላለች እኮ ሴት እኮ ከቆረጠች ቆረጠች ነው እውነት እንደ መስፍን አይነቱ አልጫ ወንድ የሚያሰድብ እየተሽለጠለጠ ሰዎችን ምስኪን ድሃዎችን በገንዘብ እየተለለ ስንቱን ሰው አቆሰለ። ይሄ መስፍን የተባለ ሰውዬ ስንቱ ስንቱን ቤት እያንኳኳ ወጥ በየእንዳንዱ ቤት እያንኳኳ ራሱ እየሄደ እነሱ ፈልገው ሳይሆን የሚሄደው እሱ ፈልጓቸው እያሳደደ እየሄደ ስንቱን ወንጀል በወንጀል አጨማልቆ ስንቱን በየቤታቸው አሁን ላይ ኦልሬዲ እንኳን መስፍን ይሄ መስፍን የተባለ ሰይጣን እነ ልውል የያዟቸውን የእሱ ሰራተኛዎች የት ገቡ? ምን ላይ ሆኑ? እሱ ጉዳይ አይደለም። አንድ ሰው ብያዝ አንድ ሰው ይተካል። እሱ ይብላይን ለተያዘው ሰው፣ እውነት እኔ ለእነሱ ቅንጣት ታክል አላዝንም። የሰውን ልጅ እያሰቃዩ ነበር፣ በብር ተገዝተው። ለእነሱ አላስብም። ዛሬ የደስታ ቀን ነው። ዛሬ ዘላለም እግዚአብሔር እድሜ ልክህ እድሜ ልክህ ክፉ ነገር ዘላለም ልውል፣ ሁላችሁም ከጀርባም ያላችሁ በሙሉ እግዚአብሔር እውነት እናንተ ለሰው እንደዚህ እንደደረሳችሁ እግዚአብሔር ደግሞ ለእናንተ ክፉ ነገር የሚያስብላችሁን እግዚአብሔር የያዘላችሁ እድሜ ልካችሁን ለሰው ከተበዳይ ቆም ከተበዳይ ጎን ቆማችሁ እውነትን ይዛችሁ እስካሁን ሰዓት ድረስ እንግዲህ ማህሌት እና ናቲን ፍለገ ከጀመራችሁ አንስቶ በህይወታችሁ ብዙ ፈተና እየመጣባችሁ፣ እናንተ ግን እውነትን ይዛችሁ እስካሁን ድረስ ተጉዛችሁ መጨረሻችሁ ደግሞ እንደዚህ ስኬታማ ሲሆን እጅግ በጣም ደስ የሚል የሚያኮራ እናንተ እኔ ቃል ቃል ራሱ የለኝም እናንተን ለማመስገን እግዚአብሔር እውነት ዛሬ በአመልጥ ቢወስዱት ዛሬ ባይደርሱበት፣ እንግዲህ የት እንደሚወስዱት እየሰማችሁ ነው። ልጆች ራሱ የመስፍን እንትኖች ራሱ አሁን በጣም ሰልችቷቸዋል። እየሄዱ እየሄዱ እየሄዱ እየሄዱ አዩት ሰውየው ምን ያክል አረመኔ እና ጨካኝ እንደሆነ ስለገባቸው፣ ያው ለዘላለም መረጃ እየሰጡ ነው ያሉት። ምክንያቱም ሰውየውን አዩት አዩት አዩት የሚሆን የሚራራ አንጀት የለውም አረመኔ እና ክፉ ከአንድ ሰራተኛ ከአብሮት የሚሰራ የሆነ መረጃ የሆነ የተሳሳተ ነገር ካለ እንግዲህ ትናንት ዕለት በእንትና ቪዲዮ አይታችሁ ከሆነ ምንም ሰው አያምንም። ሰውየው አብረሹ እየሰራሽ አብረሹ እንትን እያልሽ ምንም ነገር አያምንም። አይደለም ሰው ጥላውን አያምንም። ስለዚህ አረመኔ መሆኑን ስላዩ እነሱ ራሱ ያለምንም እንትን ያለ መቅማማት መረጃ አሁን ለነስ ለነ ልዑልም ዘላለምን በየሄዱበት እንግዲህ እየጠቆሙ እስካሁን ድረስ ናቲ፣ በተለይ አሁን ናቲ የተገኘበት እንትን እጅግ በጣም ደስ የሚል ነገር ነው። ወጥመድ ነው ወጥመድ ነው እያልን ነበረ፣ ግን ደብዳቤው እውነት ትክክለኛ መረጃ ሆኖ ናቲን እንዲገኝ ያደረገው ይቺ ልጅም፣ ትናንት ስታለቃቅስ አይታችኋታል። እንግዲህ አንድ ወንድ ልጅ ሊደፍራት የነበረው ከየት እንደመጣ በወጣቴ አይታወቅም። የመስፍን ሰው ነው ወጥመድ ሊሆን ይችላል እያልን ነበረ ግን እውነት ይቺ ልጅ ደብዳቤው ትክክለኛ ነው ወይ? ይሄ ይሄው አሁን ላይ የእሱ ደብዳቤውን በተ ተከትለው በሄዱበት ነው አሁን ናቲን ያገኙት። ስለዚህ እውነት መረጃ ስለሆነ እግዚአብሔር ይመስገን። እኔም በጣም ፈርቼ ነበር ወጥመድ ይሆናል ብዬ ያው ሰው ናችሁ ትጠራጠራላችሁ፣ አንዳንድ ጊዜ ጥሩ መጥፎም። ያው ከመስፍን እንትን ስትነሱ ሰውየው ምንም አይነት ተጨባጭ ስለሌለው ምን ባለት በሱ ሰራተኞች ወጥመድ እንዲያስቀምጥ ብዬ ስላሰብኩ ነው የራሱ ወጥመድ ነው ያልኩት። ግን እውነተኛ ትክክለኛ መረጃ ስለሆነ እግዚአብሔር ይስጠው። ወንድማችንም ደብዳቤ አስቀምጦ አሁን ላይ ናቲ እንዲገኝ ወደ ክፍለ ሀገር ወደ አንዴ ክፍለ ሀገር ሊወስዱት ነበር። አሁን እኮ ወደ ውጭ ሊያስወጡ ነበር። በፊት ወደ ክፍለ ሀገር ሊወስዱ ነበር። ያው እንግዲህ አዲስ አበባ ውስጥ ትንሽ የትራፊክ እንትንም ስላለ፣ ያው ስራቸውን ስለሚያውቁ እያንዳንዱ ትንሽ ለትንሽ ሊያመልጡ ሲሉ እንግዲህ ጀግናችን እንደምንም ተከታትለው ከእጃቸው አስገብተውታል ናቲን ማለት ነው። እግዚአብሔር ይመስገን። እንግዲህ ወንድም እና እህት እንደዚህ እግዚአብሔር ፈቅዶ ከናቲ ከነዘላለም እጅ ስለገቡ እግዚአብሔር ይክበር ይመስገን። ብዙ ተሰቃይቷል ናቲም፣ አይታችኋል። በጣም ብዙ ስቃይ አይቷል ልጁ። አሁን ደግሞ እግዚአብሔር ይበቃሃል ብሎ እንግዲህ ልክ እንደ እህቱ አሁን እህቱ እያያችሁ ነው። በጣም ከበፊቱ አሁን ለውጥ አላት። ትንሽ የተጎዳችም ብትሆንም ያው እሷ በሴትነቷ ስለተጫወቱባት ሕክምና ያስፈልጋታል። ግን ቢሆንም አሁን ወንድሟ ከተገኘ በቃ እግዚአብሔርን አምላችሁ ቢያንስ ወደ ራሳቸው እንትን ይላሉ፣ ደህና ይሆናሉ። ከእግዚአብሔር ጋር በጸበልም በሕክምና ሁለቱንም እየተከታተሉ እንግዲህ እግዚአብሔር ይሆናቸው። እግዚአብሔር እንግዲህ በህይወታቸው ስላሉ ራሱ እግዚአብሔር ይመስገን። ሞተዋል እየተባለ በተለይ እሷ ሞታለች እየተባለ ሲወራባት የነበረች ልጅ ናት። ግን እግዚአብሔር ይመስገን በመጨረሻም እንግዲህ ወንድሟን እጇ አብረው እንዲሆኑ ላደረጓቸው ከእግዚአብሔር በታች ልዑልና ዘላለም እንዲሁም ከጀርባ ያሉት ሁላቸውንም እግዚአብሔር እድሜ ጤና ይስጣችሁ ሁላችሁንም። እውነት ቃል የለኝም። እኔ እኔ ብዙ ስደሰት የማወራውን አላውቅም። የእውነት ዛሬ በጣም በጣም በጣም እጅግ በጣም ደስ ብሎኛል። ስንት ሁላችሁም ስትጠብቁት በጉጉት የነበረ ነው የዛሬው እንትን፣ የመጨረሻ ቀጣይ። ደግሞ ማን ነው ተረኛ ካላችሁ፣ መስፍንማ ተይዞ የኢትዮጵያ ህዝብ መፈራረጃ መሆን አለበት። ይሄ ሰው እይታ ይዞ በየቤቱ እስካሁን ድረስ እየሄደ እያንኳኳ በየቤታቸው ወንጀል ሲያሰራቸው የነበሩ በሱ በኩል የሞቱ ስንቶች አሉ። አሁን ትናንት የመጣችው ደብዳቤ የሰጠችው ልጅ የእሱ አባት ራሱ በመስፍን የመጣ ነው። ራሱን በገመድ አንቆ የገደለ የቤታቸውን ንብረታቸውን ስንት ነገራቸውን እንደዚህ እንትን ካለባቸው በኋላ ያው እንትን ሲልበት ከአቅሙ በላይ ሲሆንበት ራሱን አንቆ ከራሱ ቤት እንግዲህ አባቷ ልጅቷ እንደምታወራው ከሆነ በጣም ከባድ አሳዛኝ ነው። በጣም አሳዝናኝ ያለች። እውነት ለመናገር ይህ ሰይጣን እሱን ነበር እንደዚህ አንቆ መግደል። እውነት መሞት ያለበት ይሄ መስፍን የተባለው ሰይጣን ነው። በእያንዳንዱ ቤት እየገባ ስንቶችን አስለቀሰ፣ ስንቶችን ወንጀል አሰራ ሳይፈልጉ በብር እያታለለ በብር እየገዛ ሰውማ፣ ሞኝ እኮ ነው። መቶ ሺ ሁለት መቶ ሺ ሲሰጥ እንዴት እሺ አይሉ? ታዲያ ሰዎች እንዴት እሺ አይሉ? እነሱ ይህ ሰይጣን የሆነ ሰውዬ ዛሬ እንደው የእሱ ቀን ደግሞ ቅርብ ያድርገው እግዚአብሔር። ፎቶ ተገኝቷል። የመስፍን ፎቶ እስካሁን ድረስ መስፍን የትኛው ነው መስፍን የማን ነው ምናምን እያልን እየተጠራጠሩ ነበር ፎቶ ስለማያውቁ። አሁን ግን የመስፍን ፎቶ እጃቸው ላይ ልውል እጅ ላይ ስለገባ የልውል እጅ ላይ ፎቶ ስለገባ፣ ካሁን በኋላ የትም ሊያመጣ አይችልም። ይሄ ሽልጥልጥ ማለት ነው። ካሁን በኋላ አምኖ ሳይወድ በግዱ እጁን መስጠት አለበት። ይበቃዋል። ሰውን አደከመ። ለአታመልጭኝ መልጭኝ፣ አታሯሩጭኝ አለ። የትም አያመልጥም። የትም የትም የትም አያመልጥም። ሽንፈቱን አምኖ ተሸንፏል። በቃ ካሁን በኋላ ውጭ ሀገር ሊሄድ ቢል፣ የትም ቦታ ሊሄድ ቢል መሄድ አይችልም። ምክንያቱም ሁሉ ነገር በሱ ወረቀት ይሄ ፕሮሰስ ምናምን ትርኪ ምርኪ ያለው ነገር ሁሉም ነገር ከዘላለም እጅ ነው ከልዑል እጅ ነው። ስለዚህ ከአሁን በኋላ በምንም ሊያመልጥ አይችልም። ይሄ ሰውዬ ከሀገር ሊወጣ አይችልም። ካሁን በኋላ የሚጠብቀው የት ነው? ሲወል ገሀነም ነው የሚገባ። የስንቶችን ባ ስንቶችን አስለቀሰ። እ በሱ የመጣ ስንቶች አለቀሱ። ስንቶች ስንቶች ደግሞ ስንቶች በወንጀል ተጨማለቁ። ሳይፈልጉ በግድ ቤታቸው አንኳኩቶ እየሄደ በግድ እያሰራቸው እነዚህ ሰዎች ለዚህ ሁሉ ለሰራው ሁሉ እስካሁን ድረስ ግፍ ላደረሰባቸው ሁሉ እያንዳንዱ መቀጣት አለበት መቀጣት አለበት። የትም ሊያመልጥ አይችልም። ዋናው ነገር ናቲ ነበረ። ናቲ እጃቸው ከገባ ከአሁን በኋላ እሱን ማሳደድ ነው ስራቸው። የት አባቱ እንደሚገባ ታያላችሁ። በቅርብ ቀን በቅርብ ቀን ያገኙታል። ፎቶውን ካያዙ በእጃቸው ፎቶው ከገባ በየትኛውም ሊያመልጥ አይችልም። ያው ታውቃላችሁ የጎጆ ገለባ እኮ እንደዚህ ኩሽሽ ያለች ቤት ምስኪን ቤት ምናምን ነው እሱ የምታገኙት። እንደዚህ እንትን ያለ ቤት ምናምን አንድ አይጠበቅም። በጣም እሱ እየተማረ ምሁር ስለሆነ የማይም ደንቆሮ ስለሆነ እነሱ የማያስቡት ቤት እሱ በእሱ ቤት በጣም የሆነ ረ እንደው እግዚአብሔር የስራው ይስጠው። የእውነት እግዚአብሔር የስራውን ሰቶታል። ነገሩ ይኸው መጨረሻው እንደዚህ ውርዴት ሆኗል። እስካሁን ድረስ ላንገላታቸው ላሰቃያቸው፣ ግን ፍርድ ማግኘት አለባቸው። መቀጣት ያለበትን ይቀጣል ስሽለጠለት ነበር። ስለዚህ ካሁን በኋላ የትም ሊያመልጥ አይችልም። የትም የትም ሊያመልጥ አይችልም። በቃ እግዚአብሔር ይመስገን፣ እግዚአብሔር ይክበር ይመስገን። ናቴ ስለተገኘ እግዚአብሔር ይመስገን። ሁላችሁም እስኪ እግዚአብሔር ይመስገን፣ ስለሁሉም ነገር እግዚአብሔር ይመስገን። ይክበር ይመስገን። ምን ይሳ ነው አልፈጣሪ ሆይ። ለማንኛውም ዛሬ በጣም ደስ ደስ የሚል የደስታ እንትን ያመጣውላችሁ እጅግ በጣም ደስ የሚል ሁላችሁም በጉጉት ስጠብቁት የነበረው የናቲን ጉዳይ ነው። እንግዲህ በመጨረሻም ጀግናችን እጁ ላይ አስገብቶታል። እግዚአብሔር ይመስገን። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ሁላችሁም ስትገቡ ዛሬ የደስታ ነው፣ ስትገቡ ላይክ ሼር እያረጋችሁ ግቡ። ሁላችሁም ላይክ እያደረጋችሁ ቪዲዮን ጀምሩ። ሰላማችሁ ብዚህ ትትርፍ ይበልኝ ወዳችኋለሁ። ሰላም ለእናንተ ይሁን። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላም፣ ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መስፍን ተይዞ እስከምንገናኝ ድረስ ሰላማችሁስ፣ ብዚህ ትርፍ ይበልኝ። እወዳችኋለሁ። ባይ ባይ።